ሶስት ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ይሰ ፊልሙ ማስቀመጣችሁን እንዳረሱ። ያው ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። መጨረሻ የምለቀው ቪዲዮ ላይ ነው የምታስቀምጡልኝ። ያው ካልተፈታ ማለት ነው። ሶስት ቪዲዮ ቼክ አድርጋችሁ ያው በተራ ስለሆነ እስከ ሶስት ቪዲዮ ማክሲመም ቼክ አድርጉ። እሺ ከዛ በኋላ ላኩልኝ፣ አልተፈታም ብላችሁ። ያው እያየው አላልፍም ያለፍኩትም ምናልባት ካለ ደግሞ እስከ ሶስት ቪዲዮ ቼክ አድርጉ፣ እዛ ውስጥ ስለሚኖር ማለት ነው። በአንደኛው ያለፍኩትን ያው በሁለተኛው በሁለተኛው የሌለ ደግሞ ሶስተኛው ላይ ቼክ አርጋችሁ ካልተፈታ ግን ያው መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ላይክ ግን አድርጉ። ቪዲዮን ስታዩ ላይክ እያረጋችሁ እዩ። ያው ሳፖርት ስለሚያደርገው ነው። ቪዲዮ ላይክ እያርጋችሁ እዩ። ኤፍሪኝ የድሮ ሰፈሪ የአጎቴ ቤት አካባቢ ቆሜ የአጎቴ ግቢ ውስጥ ድንኳን ተጥሎ አየው። አልገባም ብዬ እዛ ውስጥ ለውስጥ የሚወስድ መንገድ አለ በሱ እየሄድኩ ሳለ ብዙ ጥቁር ውሾች አባረሩኝ። እንደምንም ብዬ ሮጬ ጣራ ላይ ወጣው። ከመሃል ሴት ጥቁር ውሻ ተከትላኝ ወጣ። ልትነክሰኝ ስትል ጥርስና ጥርሷን ይዤ ገደልኳት። ስጥላት ሌሎች አይተው ሮጠው አመለጡ። እሺ። ያው ውሻ ሴጣንን የሚያመላክታል። እንደገና ደግሞ መተት ሲላክብን እሱን ነው የሚያመላክተው። ስለዚህ ያው ይሄ መተት እየተላከ እንደሆነ ያው ሴጣን ማለት ነው፣ እንደዛ እንደሆነ የሚያመላክት ነው። አለመንከሳቸው በጣም ቆንጆ ነው፣ ግን ጸሎት በደንብ ማድረግ ይኖርባል። መግደል ጥሩ ነው፣ ድር ማድረግ ነው። ስለዚህ ያው መጸለይ ነው፣ በጸሎት መበርታት ነው። እንደዚህ አይነት ህልምስና ያው መተት እየተላከ ስለሆነ በጸሎት መበርታት እንዳለብን ነው የሚያስጠነቅቀ ማለት ነው። ስመኝ እውነትሽን ነው ታላቅ ወንድሜ፣ አንድ እግሩን ተቆርጦ በህልም አይቼ ተሻ፣ ታናሻችን ሞተብን። ያሳዝናል። ፈጣሪ ነፍሲ ማር። እግር መቆረጥ የዘመድ ሞትን የሚያመላክተው ነፍሲ ማር ብያለሁ። ምዕራፍ በህልም ድስትና ምድጃ ያለው ድስቱ ምድጃውን አንድ ሆነው በውስጣቸው ሁለት ክፍል አላቸው። የተጣላሁት የወንድሜ ጓደኛ እና የእኔ ወተት አንዱ የእኔ አንዱ የእሱ ይሆናል። ይጣዳል። የእኔ በኩል ያለው ወተቱ ሊገነፍል ነው ብዬ ተጨንቄ እሳቱን ልቀንሰው ስል ይለኝና እታገልና አፍልቼ ሳይገነፍል እሳቱን አጠፋው። ከሱ ከዛ የሱ በኩል ወተቱ ሲገነፍል ይገነፍል ጀምሯል። እሱ ትቶት ወተቱን እኔ ወተት ጥዶ እንዴት ይሄዳል ብዬ በሱ በኩል ያለውን እሳቱን እየቀነስኩ ነቃ። ይቅርታ ረዝሟል። ችግር የለም። ወተት የምኞት መሳካትን ነው የሚያመላክተው። ወተት እሳት ላይ መጣዱ እሳት ያው እሳት ነገር ነው። ሴጣን ነው እሳት ነገርን ነው። ስለዚህ ያው ምኞታችን እንዳይሳካ የሚጎትትብን ነገር እንዳለ ነው። ይህን ምኞታችሁ እንዳይሳካ የሚጎትት ነገር እንዳለ የሚያመላክት ነው። እሳቱ አንቺ ቀንሰሽ ሳይገነፍል አጥፍተሽ እንትን ማለትሽ በጣም ቆንጆ ነው። የምኞት መሳካትን ነው ያው ትንሽ እንትን ቢልም፣ ግን ያሰብሽው ምኞትሽ የተመኘሽው ነገር እንደሚሳካልሽ የሚያመላክትሽ ነው። ያው በዛም በኩል እንደዛው አንቺ የአንቺ እገዛ ኖሮበት የዛ ሰው ምኞት እንደሚሳካ የሚያመላክት ነው። ግን ያው በደንብ ጸሎት ያስፈልገዋል ያንን ነው። አለመገንፈሉ ጥሩ ነው። ሀና፣ ሰላም መቅዲ፣ ድምጹ አይሰማም ለዛ ነው ድጋሜ የጻፍኩልሽ። የትኛው ቪዲዮ ላይ ነው? እሺ በህልም የድሮ ጓደኛ ቤት መጥቶ እንጀራ እየበላ ነበረ አጠገቤ ቁጭ ብሎ፣ እኔም ቁጭ ብዬ እየጻፍኩ ነበር። ከዛ ከቤተ ክርስቲያን ሰዎች እየመጡ ይመስለኛል። ከዛ አንድ የማውቀው ልጅ ከቤተ ክርስቲያን ወደ እኔ ይመጣና ሰላም ይለኛል። ከዛ ባልሽ ብሎ የድሮ ጓደኛዬን ይጠራዋል። ከዛ እኔም አይደለም እለዋለሁ። ከዛ የድሮ ጓደኛ ከጀርባዬ ነበር ተንጠራርቶ በመገረም ያየኛል። ይህ ህልም ተፈቷል፣ እርግጠኛ ነኝ። እሺ እንጀራ በረከት ነው። በረከት ነው አብረሽ ስበይ ቢሆን ያው አብሮነት ምናምን ነው የሚያመላክተው። ግን በረከት ነው፣ ለሱ መልካም ነው። ያው ደግሞ ይሄ ባልሽ ብሎ የድሮ ጓደኝ ይጠራዋል። ከዛ እኔም አይደለም ምለዋለው ያው ጥርጣሬ ያሰው እንዳለው ከአንቺ ጋር የሆነ እንዳለው ያሰው እንደሚያስብ ያሰው ነው የሚያመላክትሽ እንደገና ደግሞ። ያው ከጀርባዬ ነበር ተንጠራርቶ በመገረሚያይን ከጀርባችን ሆኖ ሰው ሲያየን ካየው እኛ በማናውቅበት ሁኔታ ያ ሰው እየተከታተለ እንደሆነ የሚያመላክት ነው። ከጀርባ ሆኖ ማንም ሰው ሲያየን ካየን እኛ በማናውቀው መንገድ ያ ሰው ግን እየተከታተለ እንደሆነ የሚያመላክት ነው። ያንን ኤክሴስ ሰላም፣ መቅዲ እቤት ለብቻዬን ነኝ እና ጅብ ሊበላኝ ጭንቅላቱን ብቻ ነው ያለው በእጄ። ታ አግዬ ግዬ መጨረሻ ላይ አፉን ይዤ ለሁለት ይከፈላል። ጥርሱ አውራ ጣቴን ይወጋኛል፣ ይሞታል። የአክስቴ ልጅ ይመጣሉ፣ ገድዬዋለሁ፣ አታስቡላቸዋለሁ። ልብሴ ሁሉም በሻንጣ አርጌ መኪና እስከሚመጣ እጠብቃለሁ። በመኪናው ሲመጣ ሁሉንም ምንጭነው አንመለስም ወደዚህ ቤት እያልኳቸው ነቃ። መቅዴ ስላበዛውብሽ በጣም ይቅርታ፣ ችግሬ ነው። ጅብ የቡዳ መንፈስ ነው። የቡዳ መንፈስ ነው። ያው ትንሽ ጣቴን እንትን ብሎኛል። ከቻልክ ብትጠምቅ መልካም ነው። መጸለይ መልካም ነው። መግደል ግን ድል ማድረግ ነው። ያው ይህም ደግሞ የሚሆነው አንድና አንድ በጸሎት ነው፣ ማሸነፍ የሚቻለው ይሄ የቡዳ መንፈስ ነው የሚያመላክተው። ከዛ መውጣታችሁ በጣም ቆንጆ ነው። ለሌላ እንትንም ማለታችሁ መልካም ነገር ነው የሚያመላክተው። ልብሴ ሁሉም በሻንጣ አድርጌ፣ ልብስ ጸጋ ነው። ሻንጣውም እንደዛ ኃላፊነትን ሁሉንም ነገር ነው። ስለዚህ በኃላፊነት የሆነ አንድ እርምጃ እንትን እንደምትል ነው የሚያመላክተው እና በጣም ቆንጆ ነው። ጸሎት ማድረግ ግን ያስፈልጋል በደንብ። ጅቤ ቡዳ መንፈስን ስለሆነ የሚያመላክተው ያው ምንም አላረገህም ጥሩ ነው። ጸሎት ግን አርግ። ሄርሜላ የኔ ቆንጆ በድንግል እንዳታልፊኝ ስለጨነቀኝ ነው። ያው ሲጨንቅ በጸሎት መበርታት ነው። እሺ። እናት በህልሜ ከሁለት ጓደኞቼ ጋር ነበርኩኝ። አንዷ አጠገቤ ተቀምጣለች፣ አንዷ ደግሞ እራቅ ብላ ከፊቴ ተቀምጣለች። ከዛ መውደቃችሁ ቆንጆ ነው፣ ባትወድቁ የሚያስጠላ ቦታ ላይ ነበር የምትሆኑት ትላለች። እኔ ደግሞ አዎ ልክ ነሽ እላታለሁ። ከዛ አጠገቤ ከተቀመጠችው ልጅ ጋር ተነስተን ወደ ቤታችን ይመስለኛል። ከዛ መንገድ ይጠፋብናል። ከዛ አንቺ ጓደኛ እቺ ጓደኛዬ እየሮጠች የሆነች ጠባብ መንገድ እያሳየችን በዚያ ጋር ነው ትለያለች ተኛል ሳየው፣ የሆነ ወንድ ቆሞ ሽንቱን እየሸና ነው። ከዛ በዚህ ጋር አይደለም እላትና ቀጥታውን እሄዳለሁ፣ ግን ልክ እንደነበረች አውቅ ያለው ከዛ በቀጥታው መንገድ ትንሽ ከተጓዝኩ በኋላ ልክ ነሽ በቀጭኗ መንገድ ነው ብዬ ወደ በኋላ እንመለስና በቀጭኗ መንገድ ካለፍን በኋላ ቤቱ እናገኘዋለን። አላበዛውብሽም፣ ይቅርታ። መቅደስ ስለምትፈችን አመሰግናለን። ናት መንገድ የህይወት መንገድ ነው። መንገድ የህይወት መንገድን ነው የሚያመላክተው። ያው ሲጠፋ መንገድ ምናምን ጥሩ አይደለም። የህይወት አቅጣጫ መሳትን ምናምን ስለሆነ የሚያመላክተው ማለት ነው። አላስፈላጊ ቦታ ላይ መገኘት ነው የሚያመላክተው። ባትወድቁ ኖሮ እንትናትሉም ጥሩ ቦታ ላይ እንትናትሉም ነበር ነው ያቺ ሲ በመቤቴ ነው የምትመሰለው። ያው የሆነ ነገር በህይወታችን የሚፈጠረው ሊያስተምረን ነው ወይም ደግሞ የሆነ ልክ እንዳልሆን ሊነግረን ነው። የሆነ ነገር ሃፕን የሚያደርገው በህይወታችን እንደዛ ሲሆን ያው ህይወታችንን ደግሞ በደንብ በትክክለኛው መንገድ እንድንመራ ሊሆንልን ስለሚችል ያው አሁን የጠቆመቻችሁ መንገድ ቀጭን መንገድ ደግሞ የእግዚአብሔር መንገድ ነው። አንድና አንድ በእግዚአብሔር መንገድ በመሄድ ያው የፈለግነው ነገር ማግኘት እንደምንችል ያው እሷም በዛኛው መንገድ ይደንግ ልክ አይደለም ሳለች ነው ብላችሁ ስትመለሱ ነው። ስለዚህ ያው በጣም ቆንጆ ነው። ቀጭን መንገድ የእግዚአብሔር መንገድ ነው። በእግዚአብሔር መንገድ መጽናት ነው። ያሰባችሁት ያለማችሁት ቦታ ላይ እንደምደርሱ በእግዚአብሔር መንገድ ሄዳችሁ ያለማችሁት ያሰባችሁት መንገድ ያሰባችሁት ህይወት የፈለጋችሁት መድረስ የምፈልጉ ቦታ ላይ እንደምደርሱ የሚያመላክትች ነው። በጣም ቆንጆ ነው። ሽንት ሲሸናየ ሽንት ያው የገቢ መስፋፋትንም ያመላክታል። ከበሽታ መገላገልንም ያመላክታል። እና ያው እዛ መንገድ ላይ ያያችሁ በቀጭን መንገድ፣ በእግዚአብሔር መንገድ ላይ ብዙ ነገር የሚገኝ እንደሆነ የሚያመላክት ስለሆነ በጣም ቆንጆ ነው። ጸሎት አድርጊ። ቆንጆ ነው። መንገዱንም አገኛችሁት። መልካም ነገር ነው የሚያመላክትች። እንደ ተመቻችሁ ተስፋ አድርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷ መጫ እንዳረሱ፣ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ላይክ እያደረጋችሁ ቪዲዮን ሲጀምሩ አትርሱ። ላይክ አድርጉ፣ ያው ስለሚጠቅመኝ ነው። ላይክ አድርጉ። ለዛሬ ይህን ይመስክላል። መልካም ጊዜ